በተደረገላቸው ተደጋጋሚ የግንዛቤ ፈጠራ ስራ ወደ በጋ መስኖ ስንዴ ልማት በመግባት ተጠቃሚ መሆናቸውን በምስራ ጎጃም ዞን የዳባይ ጥላት ግን ወረዳ አርሶ አደሮች ተናገሩ። የበጋ መስኖ ስንዴ ለማልማት በተሰጠው ልዩ ትኩረት በዞኑ 21940 ሄክታር መሬት በዘር መሸፈኑን የምስራ ጎጃም ዞን ግብርና መምሪያ አስታውቋል። ጌታቸው ገደፋው አርሶ አደር መልአከ ኃይል ደባሰውነቴ እና አቶ አበጀ መኩሪያው በደባይ ጥላት ግን ወረዳ የጥባቆ ቀበሌ ነዋሪዎች ናቸው። እነዚህ አርሶ አደሮች ከዚህ በፊት ዝናብን ጠብቀው በአመት አንድ ጊዜ ብቻ የተወሰኑ ሰብሎችን በማምረት ሕይወታቸውን ይገፉ እንደነበር ይገልጻሉ። ከባለፈው ዓመት ጀምሮ የበጋ መስኖ ስንዴን በማልማት የተሻለ ተጠቃሚ መሆን ትችላላችሁ ሲባሉ አምነው ለመቀበል መቸገራቸውን ይናገራሉ። ለጊዜው ተገድደን የገባንበት የበጋ መስኖ ስንዴ የተሻለ ተጠቃሚ እያደረጋቸው መሆኑን በተግባር አረጋግጠናል ይላሉ። እንደዚያው ዘንድሮ ድንች መዝራት አይገባችሁም፣ ስንዴ ነው ወቅቱ የሚዘራ ተብሎ መጣ። በቀበሌ ግብርና ማለት ነው። ሲመጣ እኛ ክርክር ያስ የለመድ ነው ቀርቶ እንዴት ያለመድ ነው ይመጣብናል። እኛ የምንተዳደረው በድንች ነው። ስለዚህ ድንች ተቀረ እኛ የምንተዳደርበት በክረምት ዘርተነው ይጠፋል። እንኳን በበጋ ተዘርቱ ብለን ተከራከርን። ስንከራከር ቆየን። ያው መንግስት ነውና ገባንበት። ግን ያንን ዘርተን አሁን ይጠቅማል ብለን አላስብ ነው። አሁን ግን ቡቃያው ደስ እያሰኘን ጠጠት ይዞናል። እነሱ ለተከራከር ነው ጠጠት ይዞናል። ይሄ ዘንድሮ ደግሞ በለጥ ያለ ተሞክሮ ስለሆነ እኛ ብዙ ምርት እናገኛለንና እንለወጣለን የሚል ሀሳብ አለን። በደባይ ጥላት ግን ወረዳ ከባለፈው ዓመት ጀምሮ የበጋ መስኖ ስንዴን ለማልማት ወደ ስራ ሲገባ አርሶ አደሩ ላይ ሰፊ የአመለካከት ችግሮች አጋጥመው እንደነበር የወረዳው ግብርና ጽፈት ቤት ኃላፊ አቶ ፍሬው ካሴ ገልጸዋል። በተሰራው ተደጋጋሚ የግንዛቤ ፈጠራ ስራ ዛሬ ላይ የአርሶ አደሩ አመለካከት እየተቀየረ መምጣቱንና 2026 ሄክታር መሬት በስንዴ ለማልማት ታቅዶ ይህ ዜና እስከተጠናቀረበት ጊዜ ድረስ 2006 ሄክታር መሬት ወይም ደግሞ የእቅዳቸውን 99 ከመቶ ማሳካት መቻሉን አቶ ፍሬው ገልጸዋል። ስንዴ በመስኖ አይሆንም የሚል ድፍን የአርሶአደሩ አስተያየት ነው የነበረው። አይሁንም የሚል ሀሳብ ስለነበራቸው ውሃ ያለማጠጣት፣ ያለማንከባከብ፣ ማዳበሪያ ያለመጠቀም፣ አንዳንዱ ያው ዘርም ጭምር አሳስቶ የመስራትና ጠፋ ብሎ የመገልበጥ ሁኔታ ነበረ። ስለዚህ መስኖ ፖቴንሻሉ አለ፣ ልምዱ አለ። ነገር ግን ተውን፣ ባቄላ ንዝራ፣ ድንች ንዝራ፣ ሽንኩርት እንዝራ የሚለው አርሶአደር ብዙ ነበርና በሙያተኞች የድንችን አዋጭነት በተለይ ከድንች ጋር ቅድም አርሶአደሩ ሲናገሩ እየሰማዋቸው ነበረ አይወዳደርም አምሳ ስልሳ ሄክታር ማን ነው ኩንታል በሄክታር ድንች ቢወጣ አስር ኩንታል ስንዴ የሚወጣ ከሆነ በዋጋ ደረጃ ይሄ የተሻለ እንደሆነ አርሶ አደሮችን ለማስገንዘብ ቻል፣ ብዙዎችን ወደ ኛ ለማምጣት ችለን። አሁን ከዚያ ቀጥሎ ከመድረቅ ቀጥሎ የወሰድነው ምንድነው የመለየት ስራ ነው የለየነው ስንለይ ወደ ሁለት ሺ ሀያ ስድስት ሄክታር መሬት በስንዴ ማልማት እንችላለን ብለን አቅደን እስካሁን ድረስ ያከናወነው ሁለት ሺ ስድስት ወይም ደግሞ የእቅዳችን ዘጠና ዘጠኝ ከመቶ የሚሆነውን ለመሸፈን ችለናል ማለት ነው። በምስራቅ ጎጃም ዞን የበጋ መስኖ ስንዴን ለማልማት በተሰጠው ልዩ ትኩረት 20508 ሄክታር መሬት በበጋ መስኖ ስንዴን ለመሸፈን ታቅዶ 21940 ሄክታር መሬት በዘር መሸፈኑን እና 922 ሺህ ኩንታል ምርት እንደሚጠበቅ የዞኑ ግብርና መምሪያ ኃላፊ አቶ ፈንታሁን ቸኮል ገልጸዋል። በዚህ ዓመት በተሰጠው ትኩረት መነሻ በማድረግ አጠቃላይ የመስኖ ፖቴንሻላችንን መሰረት አድርገን በምስራቅ ጎጃም ዞን ውስጥ ያሉ 17ቱም ወረዳዎቻችን በዚህ ስራ እንዲሳተፉ ጥረት አድርገናል። በአጠቃላይ 20508 ሄክታር መሬት በመስኖ ስንዴ ለመሸፈን አቅደን እስካሁን ባደረግነው እንቅስቃሴ ወደ 21940 ሄክታር መሬት በዘር ሸፍነናል ማለት ነው። ከእቅዳችን አኳያ እጅግ በጣም ትልቅ ፕሮግረስ ያለው ነው። ወደ 107 ፐርሰንት የፈጸምንበት ሁኔታ ነው ያለው። ከዚህ ከአጠቃላይ ወደ 922000 ኩንታል ምርት እንጠብቃለን። አሁን እስካሁን በመጣንበት መንገድ ወደ 10000 ሄክታር መሬት ተሰብስቧል። ይሄ መረጃ የሚያሳየው እቅዳችንን ልናሳካ እንደምንችል ነው። ከእቅዳችን በላይ ምርት ማግኘት እንደምንችል የሚያሳዩ ሁኔታዎች አሉ ማለት ነው። ስራውን በውጤታማነት ለመፈጸም ከግንዛቤ ፈጠራ ስራ ጀምሮ የተለያዩ ግብአቶችን የማሟላት ስራ በስፋት መሰራቱንም መምሪያ ኃላፊው ገልጸዋል። ውሃ የመሰናግ ጊዜያዊ ወንዞችን፣ ቋሚ ወንዞችና ምንጮችን በተቻለ መጠን ውሃ መሰነቅ ነው። ይሄድ ነው። ሁለተኛው ውሃ ከያዝን ያ የያዝነው ውሃ ምን ያክል ሄክታር መሬት ያለማል የሚለውን መሬት የመፈለግ ስራ ነው። የሰራ ነው ከነበረው ከለመደው አሰራር ወደዚህ ወደ አዲስ አሰራር እንዲመጣ ለማድረግ የነበረውን የአመለካከት ችግር መፍታት የሚያስችል ልዩ ልዩ መድረኮችን አካሂደናል ማለት ነው።